አመሰግናለሁ በረከት። በተለይም በኢትዮጵያ አዘጋጅነት እየተካሄደ የሚገኘው የአይዲ ፎር አፍሪካ 2025 ጉባኤ በመዲናችን አዲስ አበባ መካሄድ ከጀመረ ላለፉት ሶስት ቀናት የተለያዩ ውይይቶች ሲካሄዱበት ቆይቷል። ዛሬ አራተኛ ቀኑ ላይ ነው የሚገኘው። ለአራት ቀናት የሚካሄደው ይህ ጉባኤ እንግዲህ በዋናነት የዲጂታል ማንነት ትግበራ ላይ አህጉሪቱ ምን አይነት አፈጻጸሞች ነበሯት፣ በዚህ ሂደትስ ምን አይነት ነገሮችን ልትከተል ይገባል የሚለው በስፋት የውይይቱ አካል የነበረበት ነው። ይህ 2025ቱ የ የአይዲ ፎር አፍሪካ ጉባኤ እንግዲህ በተለያዩ የአህጉሪቱ አፈጻጸሞች ላይ ትኩረት ያደረገ ነበረ። በተለይም የዲጂታል ማንነትን በተለያዩ ዘርፎች ከመተግበር አንጻርና ሀገራት ዜጎቻቸው እንዲጠቀሙ ከማድረግ አንጻር ምን ምን ስራዎች ሰሩ የሚለው በስፋት የተመለከተበት ነበረ። ሀገራት በዚህ ሂደት ውስጥ የነበራቸውን ተሞክሮ በስፋት ያቀረቡበት ሆኗል። ባለፉት ሶስት ቀናት ዛሬን ጨምሮ በአራተኛ ቀን በቀረቡ የተሞክሮ መርሃ ግብሮች ማለት ነው በጎንዮሽ የተካሄዱ በሚገኙ ውይይቶች እንግዲህ ሀገራት በተለይም በዘርፉ ላይ ያገኙትን መልካም ተሞክሮ እንዲሁም ደግሞ የ የሚገጥሟቸውን ተግዳሮቶች ያለፉባቸውን መንገዶችና በዚህ ሂደት ውስጥ እነማን ምን ሚና ነበራቸው የሚለውን በዝርዝር ሲያቀርቡ ነበር፣ ለሌሎች ተሞክሮ በሚሆን መልኩ ማለት ነው። ዛሬም በአራተኛ ቀኑ እነዚህን በስፋት ስንመለከት ነበር። በተለይም የመንግስትና የግሉ ዘርፍ ትብብር በዘርፉ ላይ እንግዲህ እንደሚያስፈልግ ጭምር በስፋትና በትኩረት የተነሳበት ይህ ጉባኤ እንግዲህ እንደ ዓለም ባንክ እንዲሁም ሌሎችም ያሉ ተቋማት ይህንን እንዴት ሊያግዙት ይገባል፣ ሀገራት በዚህ የአተግባበር ሂደታቸው ውስጥ ምን አይነት ሚና ሊኖራቸው ይገባል፣ የእነሱ ድጋፍ ምን መሆን አለበት የሚለው የግሉ ዘርፍ ትብብር ጭምር የተስተዋለበት ነበረ። ይህንን ከማድረግ አንጻር እንግዲህ በግሉ ዘርፍ ያለው ቁርጠኝነት ምን ይመስላል የሚለውን በራሳቸው መልኩ ጥናታዊ ጽሑፎችን ጭምር በማቅረብ በዚህ መድረክ ላይ እንግዲህ በተካሄዱ የጎንዮሽ ውይይቶች ሲስተዋሉ ነበር ማለት ነው። ይህንን ከማጠናከር አንጻር እንግዲህ በተለይ የዲጂታል ማንነት ሲነሳ ዜጎች ማንነታቸውን በለየ መልኩ የራሳቸውን ልዩ ማንነት ይዘው በሌሎች እንግዲህ በማይጭበረበር መልኩ የማጽናት ሂደት ውስጥ በምን መልኩ መቀጠል አለበት የሚለው የዲጂታል ማንነት ዋና የትኩረት አላማው ያ ቢሆንም በተለይ አሁን ዘመኑ ያለበት ደረጃ እንግዲህ በተለያዩ ሂደቶች ዓለም እያደገች ባደረ ቁጥር እንግዲህ እየተለወጠች እየመጣች ነው፣ እና ይህ ደግሞ አሁን የምንገኝበትን ቀልጣፋ የቴክኖሎጂ አገልግሎት እንዲሁም ደግሞ በየቀኑ እየዳበሩ የሚመጡትን በየቀኑ እንግዲህ እየጎለበቱ የሚመጡትን የቴክኖሎጂ ውጤቶች እንዴትስ መቋቋም ያስፈልጋል፣ የዲጂታል ማንነትስ በዚህ ሂደት ውስጥ እንዴት ማለፍ አለበት የሚሉ ጥናታዊ ጽሑፎች ቀርበውበታል። በተለይም በሰው ሰራሽ አስተውሎት እየታገዘ የመጣውን የአሁኑን የቴክኖሎጂ ዘመን እንዴትስ ማገዝ ያስፈልጋል የሚለውን የዲጂታል ማንነት አተገባበርስ ከዚህ እንዴት የተጠነቀቀ መሆን አለበት የሚለውን። በቀዳሚነት እንግዲህ ሊከላከል ወይም ከማጭበርበርና ከሌሎች አላስፈላጊ ድርጊቶች ሊታደገው የሚገባው አስቀድሞ ዜጎችን የማንቃት ሂደት ነው። ዜጎችን የማንቃት ሂደቱ እንግዲህ ቅድመ ስልጠናዎችን በማቅረብ እንዲሁም ደግሞ ስለ ጉዳዮቹ ንሃ እንዲኖራቸው በሚኖሩ ሂደቶች ውስጥ እንዴትስ ማለፍ አለባቸው የሚለውንና ራሳቸውንስ እንዴት መጠበቅ አለባቸው የሚለውን ቅድመ ጥንቃቄ ላይ የትኩረት መልዕክቶችን በማጋራትና አስቀድ አስቀድሞ እንግዲህ ግንዛቤ የማስጨበጥ ተግባራት ሊሰሩ እንደሚገባ በስፋት ሲነሳ ነበር። በዚህ የውይይት መድረክ ላይ ማለት ነው። ሀገራት የራሳቸውን ተሞክሮ ሲያቀርቡ ነበረ። በዘርፉ ላይ የተሰማሩ ተቋማትም እንዴት ከሀገራት ጋር በቅንጅት መስራት እንደሚችሉ በጥናታዊ ጽሑፎቻቸው ሲያቀርቡ ነበር ማለት ነው። ይህንን ማስተባበር እንደሚገባና የቀጣይ እንግዲህ የአፍሪካ ሕብረት 2063 አጀንዳ የትኩረት አቅጣጫ እንዲሁም ደግሞ ሀገራት በየግላቸው በሚኖራቸው በተለይም የዲጂታል ሽግግር የዘመናት ሂደቱ ውስጥ ይህንን እንዴት አድርጎ ማሳለፍ ይገባል የሚለው በስፋት የተነሳበት መድረክ ነው ይህ መድረክ ማድረግ በማጠቃለያ መርሃ ግብሩ እንግዲህ ይህንን ቋይቶ ለቀጣዮቹ አይዲ ፎር አፍሪካ በቀጣዮቹ አስር አመታት ምን አይነት የልማት እቅዶችን ሊተገብር ይገባል፣ የሀገራት ስ አፈጻጸም ምን መምሰል አለበት የሚለውን በስፋት እየዳሰሱ ነው የሚገኙት፣ እየተካሄዱ ባሉ የጎንዮሽ ውይይቶች ማለት ነው። ይህንን ከማጠናከር አንጻር ግን የመንግስት እና የግሉ ዘርፍ ትብብር በትኩረት ሊሰራበት እንደሚገባ ተነስቷል። ኢትዮጵያም በዚህ ሂደት ላይ እንግዲህ ተሞክሯን እያጋራች ነው የምትገኘው። ከሌሎች ሀገራት የሚገኙ ልምዶችንም እንደ ኢትዮጵያ እንዴት ሊተገበር ይገባል መጥቶስ በሌሎች ዘርፎች በማስተባበር በትምህርቱም በጤናውም ሆነ በግብርናው ዘርፍ በኢኮኖሚና በፋይናንስ ትብብር ዘርፎች ውስጥ እንዴት መተግበር ይገባል የሚለውን ተሞክሮችን እየቀመረችበት ነው የሚገኘው ማለት ነው። ዛሬ የማጠቃለያ የመድረክ ውይይቶች ናቸው እየተካሄዱ የሚገኙት። ከሰዓት እስከ ስምንት ሰዓት በሚኖረው መርሃ ግብር የተለያዩ የጎንዮች ውይይቶች ይካሄዳሉ። አይዲ ፎር አፍሪካ በቀጣይ ሀያ ሀያ ስድስት ላይ ሲገናኝስ ምን አይነት መረሃ ግብሮችን በስፋት ሊመለከት ይገባል የሚለውን ሀሳቦች በስፋት የሚንጸባረቁበት ይሆናል ማለት ነው። እስካሁን ያለው ሂደት ግን የአይዲ ፎር አፍሪካ 25 ጉባኤ በመዲናችን አዲስ አበባ በተለያዩ ሁነቶች ኢትዮጵያ ካለፈው አመት ደቡብ አፍሪካ ላይ ከተካሄደው የ24 ጉባኤ የተሰጣትን ኃላፊነትና አደራ ጭምር በብቃት የተወጣችበት ተሞክሯን ያጋራችበት የሌሎችንም ተሞክሮ ወደ ራሷም ታይቀመረችበት ጭምር ሆኖ እስካሁን ባለው ሂደት እንግዲህ በዚህ መልኩ ቀጥሏል ማለት ነው። ዛሬ ይህ የመረሃ ግብር የአይዲ ፎር አፍሪካ ከ2025 ጉባኤ ማጠቃለያውን ያገኛል እስካሁን ግን የነበሩ ሁነቶች ይህንን ይመስላሉ። በእኔ በኩል በረከት